ነገር አትፈልግም ምናምን የተባለችው አለች። ምንድን ነው ያለችው? ቤት ገዘውልሽ ምንም የማይፈልግሽ እንደዚህ ነው። ምንም ማለት ከአንተ ምንም ካልፈለገች ቤት ማለት በቃ ምንም ምንም የማትፈልግ ከሆነ እዚህ ያክል ደስታ ልሰማት አይችል። እኔ አልፈልግም እንደውም የሆነች ለምን ገዛለኝ አልፈልግም ማለት ለመናገር ሳይል መቸም ቢሆን አያገባትም። ዝም ብላችሁ ይሆናል ሴት ሲቆጥር ይኖራታል እንጂ አያገባትም። እኔ ው እነግርያቸዋለሁ ቱ ምላሴ ይቆረጥ ምላሴ ላይ ፀጉር ይብቃል ነው እንደሚባለው። መቸም መቸም መቸም አያገባትም። እችንም ያመጣ ዝም ብሎ ሊያስፈራራ ነው ማለት ነው። መቸም አታገባትም። ሴት እያመጣ ሴት እየቀያየት እንደዚሁ እዚሁ ላይ ሴት አንዷን ስታመጣ አንዷን ስትወስድ አንዷን ስታመጣ ትኖራታለህ እንጂ መቸም አታገባ

ጠይበት፣ ቀጥይበት፣ ቀጥይበት ንግስት ሱመያ ማለት ነው። አዎ የምን አንገት መድፋት እንዲህ የምን አንገት መድፋት ማለት ነው። በነገራችን ላይ ሰኢድ ወደዚህ ወደዚያ ቢሄድበት እንደፈለገ ቢሆንበት የፈለገውን ሴት ቢያመጣ የፈለገውን ሴት ቢወስድ ያው ንብረቱ የንግስት ሱመያ ነው። በቃ የንግስት ሱመያ በንግስት ሱመያ ንብረት ንግ ሱማያ አስር ዓመት ሙሉ በለፋችበት ከአስር ዓመት በላይ በለፋችበት ንብረት አብረው ለፍተው ከዚህ በደረሱበት ንብረት ነው እንደፈለገ እየሆነ ያለው ማለት ነው። በነገራችን ላይ አለቀ። ያም ቢሆን ራሱ አንድ ራሱን የቻለ ተጠያቂ ያደርገዋል ማለት ነው። ሰኢድን ገባቸው። ተጠያቂ ያደርገዋል። ምክንያቱም በሷ ንብረት ላይ ነው እንደዚህ እየሆነ ያለው። ሌላው እንግዲህ እኔም ይህንን እንግዲህ ትናንት የሰኢድ ቪዲዮ ላይ ተናግሬ ያለሁ እንግዲህ ያዳመጣችሁት ካላችሁ ቪዲዮን ማለት ነው። ቪዲዮ ላይ ምንድና ያልኩት ሰኢድ በጭራሽ ከዚሽ ካመጣት ሴት ጋር አይኖርም። በቃ ዝም ብሎ ለይምሰል ለማስመሰል ምናምን ነገር ያመጣታል እንጂ ያመጣቸዋል እንጂ አይኖርም። በቃ አግብታቸው አይኖርም። ሌላው እንደተባለው ደግሞ ተመሳሳይ ነው ይሄ ከአንተ ምንም ነገር አልፈልግም ተጎድተሃል፣ አለችኝ ከሊ ወደ ህይወት የመጣች ከሊ ወደ ኔ የመጣች ከሊ ወደ ኔ ሄደች እያ ያመጣቸዋል። ነገር ግን በህይወት ውስጥ ሲቆዩ አላየነውም። ምክንያቱም ጣጣቸው ከዚያ በኋላ ነዋ የሚያመጡት ጣጣ፣ የሚናገሩት ነገር ከዚያ በኋላ ነዋ፣ ከዚያ በኋላ ነው፣ በቃ ከገቡ በኋላ ነው። ልክ ያዩን ታስታውሳላችሁ፣ ሁላችሁ የትም እንዳይንቀሳቀስ የሚያደርጉት ከገቡበት በኋላ ነው ወይም ወደ ህይወቱ ከገቡ በኋላ ነው ማለት ነው። ስለዚህ ንግስቷ ትክክል ናት። አለቀ። በቃ ትክክል ናት። አንደኛ አይቆዩም፣ በህይወቱ ቢመጡም አይቆዩም። ቢቆዩም ደግሞ የሚመጡት ለንብረት። ንብረት አንፈልግም ቢሉ እንኳን ምንሆንም ፈልገው አይደለም ወደ ሰይድ ህይወት የሚመጡት ማለት ነው። ሰላም ሰላም፣ ለእናንተ የሆኑ ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በእያላችሁበት የዓለም ዳርቻ ብዝት ብዝት ዝት እየበልልኝ እያልኩኝ ውዶችዬ ላይክ እያደረጋችሁ አይደለም ሸር እያደረጋችሁ አይደለም ሰብስክራይብ እያደረጋችሁ አይደለም። ግን ለምን ቦጋሌ ሙት ግን ለምን ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ አበረታቱኝ እያልኩኝ ማለት ነው እንግዲህ ንግስት ሱመያ እንደዚህ ምር ቅብጥ ቅልጥ ብላ መጣለች ሁሉም የምርብሽ አዎ እኛ ከተጎዱት ጎንነን በነገራችን ላይ ማለት ነው ሶ ነገሩን ሁሉ ብታስተውሉት ወይም ደግሞ ብታዩት ንግስት ሱመያ ትክክል ናት ትክክለኝነቷ ምን ላይ ነው ትክክለኝነታቸው ትክክለኝነቷ ምን ላይ ነው በቃ ተነግረዋለች የሚዞረው ሴት እየፈለገ ነው አንድ ቀን ነፃ ሆኖ እሷ እንድትመጣ ወይም ደግሞ ሱመያው ወደ ህይወቱ እንድትመለስ አልጋበዛት። በቃ ሰይድ በዚህ ሁኔታ አልጋበዛት። እንዴት ነው ወደ ህይወቴ፣ በቃ ከዚህ በኋላ ብቻ ነኝ፣ ናይ መምጣት አለብሽ ብሎ የተወሰነ ጊዜ እንኳን ጊዜ ሰጧት፣ ብቻውን አልጠበቃትም። ከመጀመሪያው ማገብቶ ነው የተጣሉት። ከዚያ በኋላም የተለያዩ ሴቶች ነው ወደ ህይወቱ እያመጣ ያለው ማለት ነው ሰይድ። ስለዚህ በዚህ ነገር ነው ያልተስማሙት። ስለዚህ አንድ ቀን ጊዜ ሰጦ የሆነ በቃ ብቻዬ ነኝ ወይ ደግሞ እንደዚህ ምግብ እንኳን አጥቼ እንደዚህ ሁኜ ወይ ተርቤ ልጆችን እየጠበቅኩ ነው ምናምን አላለም። እዚህ ቦታ ሂጅ አለው። ኦኬ ሴት ይዞ ነው ሴት ይዞ ነው የሚሄደው ወይ ደግሞ ሴት ይዞ ነው እዚያ ቦታ በቃ ይህን ያህል ጠብቄሻለሁ ሚል ከሴቶቹ ጋር ሲጣላ ነው ከዚ ልጅ ጋር ሲጣላውን ምንም አሁንም በቃ ልጆችን ፍለጋ አላቆምም የሚላል ጥል ይፈጠራል ማለት ነው። ገባቸው። ይሄ ነው ሊሆን የሚችለው። ደግሞም እንደተባለው ንብረት አልፈልግም ብላ ሄደችዋልሽ። ንብረት አልፈልግም ብላ የሄደችዋልሽ እንግዲህ ስታለቅስ አይተናል። ምክንያቱም የንብረት ጉዳይ ነው። ግን እያለቀሰች ነው። ይብላችሁ፣ ያሰባችሁ ሰዎች እያለቀሰች አልነበረም እየሳቀች ነው። በጣም ነው የሳቅሁት። በጣም ማለት ነው ሙዷ የተበላሸባት ነው፣ ይዞ የመጣው ሰኢድ። በነገራችን ላይ ሙዷ የተበላሸባት ማለት ነው። ለዚህ ነው ንግስት ሱመያን የሚተካለት የለም ሰኢድ ምላችሁ። ሰኢድ ንግስት ሱመያን የሚተካለት ሴት ከየትም ሊያመጣ አይችልም፣ አያገኝም። በቃ እንዲ እንትን በግ የመሰለች ምትል ይዞልን ይመጣል እንዴ? የምሬን ነው ይዞልን ይመጣል ሰኢድ። ስለዚህ እችም ነገ እንግዲህ ይህን ካላደረክልኝ ይሄ የለም ይሄ እንደዚህ ካልሆነልኝ ብላ እንግዲህ ውጥንቅጧ ይወጣል ማለት ነው። ብጥብጣቸው ይወጣል ማለት ነው። ብጥብጣቸው ይቀጥላል ማለት ነው። ስለዚህ ንግስት ሱመያ እያንዳንዱ ነገር በንብረቷ ንብረቴን የማለት መብትም አላት። ልጆችን አያለሁ አላይም የሚለው ደግሞ የእሱ መብቱ ቢኖረውም ደግሞ እንዳባት ሆኖ አይደለም ወይ በየመን ሄዶ ሌላ ሴት ያዝኩኝ ልክ አይደለም ገባችሁ የመን ላይ ሄዶ ሌላ ሴት ያዝኩኝ ኢትዮጵያን መጦ ሌላ ሴት ጋር ነኝ ካልመጣሽ በቃ ግብቻለሁ ከዚህ በኋላ አልፈልግሽም ማለት አይደለም መሆን ያለበት ማለት ነው ያ አይደለም መሆን ያለበት ስለዚህ ይህንን ከሴት እንኳን ከሴት ርቆ እንኳን ሳምንት ከሴት ርቆ እንኳን ቤት ውስጥ ብቻዬን እየተሰቃየው ነው ሲል እንኳን አላየ ነው በቃ ሴቶችን ያመጣል አልስማማው ይላሉ። ከዚያ በኋላ ተመልሶ እሷን ማግኘት ነው መፈልግ ልጆችን ነው ከዚህ በኋላ ማግኘት መፈልግ ይላል። አልማቻ ሲሉ ነው እንደ ሰኢድ ሱመያን የሚፈልጋት ሴቶቹ አልማቻ ሲሉ፣ አልሆንለት አልሳካለት ሲል እንደሚፈልገው አልሆንለት ሲሉ ከገቡ በኋላ ንብረት ሲፈልጉበት። ስለዚህ ከምንም ነገር ነፃ ሆኖ እሷን አልጋበዛትም ወይም ንግስቷን አልጋበዛትም ማለት ነው። በቃ እዚህ ከፈለግኳቸው ሴቶች ጋር ሁኜ እኔ የመሆን መብት አለኝ። አንቺ ደግሞ ከተስማማሽ ተስማሚ፣ ካልተስማማሽ የራስሽ ጉዳይ አይነት ነው ነው በቃ እኛ በውስጡን ብዙ የማናቀው ውስጥ ውስጡን ለቄስ እንደተባለው ብዙ የማናቀው ነገር አለ፣ ወይም ደግሞ ብዙ ያልገባን ነገር አለ። ብዙዎቻችን ማለት ነው ያው ነገሮችን እዚህ ሄጃለሁ እዚያ አጣኋት። ግን እውነት ሰኢድ ሴት ሳይዝ የተንቀሳቀሰበት ቦታ የት ነው? እውነት ነው ንግስት ሱመያ ቪዲዮዎችን የምትሰራቸውን ቪዲዮዎች እንኳን ረስታቸዋል ወይ ማለትም ሰው እንኳን ይታዘብሃል ለማለት ፈልጋ ነው። ሰው እንኳን ራሱ ይታዘብሃል። ሰው ትክክል ናት። ምክንያቱም ሴት በዚያም ሂዶ ሴት ጋር ነኝ፣ እዚህም ሂዶ ሴት ጋር ነኝ ሲል አንድ የሰማንያ ሚስቱ ወይም ደግሞ የኔካ ሚስቱ ንግስት ሱመያ እንዴት ነው ወደሱ ሱ መመለስ የምትችለው ነው? በቃ እንዴት ነው መመለስ የምትችለው? ስለዚህ ሰይድ ተመልሶም ነገ ፈልጋታለሁ ማለቱ ስለማይቀር ንግስት ሱመያ እንግዲህ ባለሽበት ዘና ፈታ ጠብረር ቀብረር ብለሽ ማለት ነው። ንግስት ሱመያ በቃ ፈታ። አሁን ደግሞ ሴት ልጅ ስትሰበር ነው የሚያናድደው። ሴት ልጅ አንገቷን ስትደፋ ነው የሚያናዝዘው፣ ቅርታ የሚያናድደው ማለት ነው። ማለት ሰዎች የሚናደዱት መናደድ ያለብን አንገቷን ስላልደፋች፣ እኔ ደስ ብሎኛል ማለት ነው። ንግስት ሱመያ አሁንም ምንም አይመጣም። በቃ ታውቃላችሁ አይደል? የሆነ ተስፋ የቆረጠ ሰው በቃ ምንም አይመጣም። ከዚህ በኋላ ምንም ሊሆን አይት አልሽም ብሎ በህይወቱ ተስፋ የሚቆርጥ ሰው ማለት በህይወቱ ስላቸው በቃ ምንም ከምን አንሳለሁ ከማን አንሳለሁ ሰራለሁ ኖራለሁ የሚል ሰው እንደዚያ ስለሆነች ወይም ደግሞ ልቦ አሁን ላይ ጠንካራ በልቦናዋ ጠንካራ ስለሆነች ደስ ብሎኛል ንግስት ሱማያ ማለት ነው። ስለዚህ በዚሁ መቀጠል አለባት። አለቅ ራሳችሁን ስትጥሉ ራሷን አጠብቅም ወይ ደግሞ ራሷን ለራሷ ጊዜ የላትም እንኳን ለእኔ ጊዜ ሊኖራት ምናምን አይነት ነገር ነው፣ ወንዶቹ የሚሉት አንገቷን ደፍታ እዚህም እዚያም እያለቀሰች ወይ ደግሞ እየዞረች ስቃዩን ስላላሳየች ወይ ደግሞ ልቅሰዋንም ማንባቷንም ስላላሳየች ደስ ብሎኛል ንግስት ሱመያ። እንደዚህ ሰሞኑ እንደምታያት ምር ሽቅር ሽቅር ቅር እያለች ነው ማለት ነው እየመጣች ያለችው፣ ይመርብሽ ማለት ነው ንግስቷ። ስለዚህ ሰኢድ ደግሞ ተመልሰህ እንድታለቃቀስ ብን አንፈልግ። በቃ ኮራ ጠብረር ማለት ካለብህ ኮራ ጠብረር ማለት አለብህ። በዚያው ሌላው እንዴት ነው ማለት ዝም ብለህ እዚያ ጋር ማለት ነው። ለአገባኋት ቤት ገዛውላት፣ ለዚያችን ቤት ገዛውላት፣ እንደ ለስንቶቹን ልክ እንዳገባህ ነው እንደ ቤት የምትገዛው አንተ ሲጀመር ማለት ነው ንግስቱ ሱመያ እኮ ቤት ገዛ ያለሽ በራሷ ገዛች እንጂ እንደባል አንተ ለንግስት ሱመያ ያደረግክላት ነገር የለም። ለልጆች ናት ሰኢድ ያደረገላት ነገር የለም። በቃ ያደረገላት ነገር የለም። እያንዳንዱን ነገር ማለት ነው። ይህንን ልክ ያለሁ ቢል አዙራ ልካለታለች፣ ታስታውሳላችሁ፣ እኔ አልፈልግም ብላ ተመልሳ ልካለታለች እያንዳንዱን ነገር ማለት ነው። ምክንያቱም ቤታችን ሰራለን እሷ ብላ ስታስብ፣ እሱ ደግሞ እያፈረሰ ነው ያለ ማለት ነው። ይሄን ምላችሁ እንግዲህ ውስጥ ውስጡን ለቄስ እንደተባለው ነው ማለት ነው። ውስጥ ውስጡን እንተውና ንግስቱ ሱመያ በቃ አሁንም ቢሆን መጠንከር አለብሽ፣ መበርታት አለብሽ፣ ጀግና ሆነሽ መታየት አለብሽ። ምክንያቱም ያው ወንዶች የሚፈልጉት ይሄን አይነት ባህሪ ስለሆነ ማለት ነው ይሄን አይነት ባህሪ ስለሆነ የሚፈልጉት ይህን ጥንካሬን ስለሆነ ማለት ነው፣ አለቀ። ከዚያ ውጭ እንደዚህ ነው ሲባልላቸው ከኔ በልክ በቃ እንደኔ የሚሆንላት እንደሌለ ገብቷታል፣ ወይ ደግሞ እንደኔ የሚሆንላት የለም ብለው ሊንጠራሩ ወይ ሊንጠባረሩ ነው የሚጀምሩት፣ የሚፈልጉት ማለት ነው። ትዳር በዚህ መልኩ በልህ አይደለም። የፈለገ እስኪ ሰኢድ ከስንት ሴት ጋር ነው የቆመ? ግን የምር ስንት ሴቶችን ነው ያሯሯጡ? ስንት ሴቶች ጋር ወይኔ ስንት ሆኑ? እስኪ ቁጠሯቸው። የፈለጋትንም ከፈለግሽ አገባሻለሁ ይላል። ከፈለግ አገባሀለሁ ብለውኛል ይላል። እራሳቸው ለግባህ ብለውኛል። ስንቶች ናቸው የሚያገቡት? ኧረ በተለይ ደግሞ እኔ የአዳማ ሴቶች በሰላም ነው እንደ እንደ በግ ነው እንዴ እየተጎተታችሁ ዝም ብላችሁ በቃ? የሆነ ሰው አለው ወይ ደግሞ ሀብታም ነው ከተባለ ችግር የለባችሁም እንዴ ሀብት ፍቅር ሊሆን አይችልም እኮ በጭራሽ። ማለት ነው ሀብት ፍቅር ቢሆን ኑሮ ሱመያም ትዳሯን እንደዚህ በትና እንዲህ ባልተሰቃየች ነበር እንዲ። ስለዚህ ሀብት ፍቅር እንደማይሆን ሊገባችሁ ይገባል ማለት ነው። ደሴቶች ነው ሀብት ብቻውን ፍቅር ሊሆን አይችልም በጭራሽ። ስለዚህ ለምታደርጉት ለእያንዳንዱ ነገር አስቡበት ማለት ነው። አስቡበት በቃ ይሄ ችግር የለውም። ልግባበት እንጂ የተወሰነ ካለኝ ወይ ካለው በቃ ንብረቱን እንትን ልበል እንጂ ንብረቱን ልካፈል እንጂ ምናምን ምናምን። እንዳዩ ቤቱን ባዶ አድርገውለት ሲሄዱ ያኔ ደግሞ መጣ ሰኢድ፣ ታለቃቅሳለህ። እንዲህ ከመቼው ሲጀመር ንግስ ሱመያ እንዳለችው ቤት ውስጥ ካልነበሩ ማለትም ከዚያ በፊት ካልተዋወቃቸው ካልተግባባቸው ከየት ነው አንስቶ እንዲህ እንደፈለገ በደቂቃ ውስጥ አንስቶ መጥጦ አገባዋት ፈረምኩላት የሚባል ነገር አለ እንዴ? የለም። ስለዚህ በማን ነው የምታሾፈው ሰኢድ? በማንም ልታሾፍ ወይም ደግሞ ልትቀልድ አትችልምና ትዳር እንዳልሆነ ግልጽ ነው። ያው ነገ ከነገ ወዲያ በሚሰራው ቪዲዮም ትትሀት እንደምትመጣ ወይ ደግሞ እንዲህ አይነት ባህሪ ያላት እኔ ሳላወቅ ገብቼ በችኮላ ገብቼ እንደምትል ደግሞ ግልጽ ነው። ምክንያቱም ንግስት ሱመያን የመሰለች ንግስት ሚስት መቼም ስለማታገኝ አንተም ራስህ ትላለህ። እንደሱ አይነት ሴት ከየትም አይገኝም፣ ልባም ሴት ከየትም በቃ። ልባምን ሴት ማንም እንደፈለገ ሊያገኛት አይችልም። ልባምን ሴት ማለት ነው ማንም እንደፈለገ የፈለገበት ቦታ ማንሳት ወይ ማግኘት አይችልም ማለት ነው። በቃ አይችልም፣ አይችልም። ስለዚህ አንተም ያንን ማድረግ አትችልም። ማለትም የፈለግ ልባም ሴት ይችን ንግስት ሱመያን የመሰለች ሴት አይደለም። እንደሷ ሁሉን ነገር የምትተካ መምሰል እንኳን ይሆናል አይደለ? የተወሰነ መምሰል የምትችል ልባም ሴት ያንተን ገመና የአንተን ብዙ ነገር ሸፍና የምትኖር ሴት ራሱ በጭራሽ አታገኝም። መቼም ልታገኝም አትችልም ማለት ነው፣ ሰኢድ መቼም ልታገኝ አትችልም። ስለዚህ ምን አድርገህ እና እንዴት አድርገህ ንግስቷን ወደ ራስ መመለስ እንደምትችል ደግሞ በደንብ ታውቃለህ። ነገር ግን ያንን ነገር ደግሞ ሰኢድ ማድረግ አይፈልግም። ለምን? ስለዚህ ንግስቷን ስለማይፈልጋት። ካልፈለካት ደግሞ ካህና ወርደህ ንብረቷን በስርዓት የልጆችን ማሳደጊያ በስርዓት መስጠት አለብህ ማለት ነው። በቃ አመት ከምናምን ነው አመት አልፏቸዋል። ኦኬ የራሷን እንግዲህ ከልጆቿ ጋር ነው ንግስት ሱመያ ቁጭም ላይ ያለችው ማለት ነው፣ ከልጆቿ ጋር አንተ ስንቶችን አመጣ፣ ስንቶችን ላካቸው፣ ስንቶችን ፈታ፣ ስንት ያገባ፣ ስንት ፈታ፣ ስንት ከሴቶች ጉያ ስር ተገኘ ማለት ነው ሰኢድ። ይሄ ሊሆን አይገባም ማለት ነው። ይህን ማለት ነው መፈልገው ማለት ነው ለሰኢድ። ንግስት ሱመያም በጥንካሬሽ በርቺ። እንግዲህ መፍታት ካለባችሁ ተገናኝታችሁ ነገሮችን መፍታት መቻል ነው። መልእክት ይሄ ነው ማለት ነው። ቤተሰብ በተረፈ እወዳችኋለሁ ላይክ ሸር ሰብስክራይብ ማድረጋችሁን አትርሱ ንግስት ሱማያንስ ምን ትሏታላችሁ እንዲሁ ደግሞ ሰይድንስ ምን ትሉታላችሁ እየሆነ ባለው ነገር እንግዲህ ብዙዎቻችሁ ሰይድ ልክ ነው አሁን ከዚህ በኋላ ማግባት አለበት በሱመያ ተሰቃይቷል ሱማያ እያሰቃየችው ነው ምናምን ብለን ነው እያሰብነን ያለ ነው ነገር ግን ሱመያ ለሰይድ ስቃይ አልሆነችበትም በጭራሽ ማለት ነው ሸሙም አልሆነችበትም እንደፈለገ እንዲሆን ትተዋለች። እንዲሁም ማለት ነው እንደፈለገ ደግሞ እንደሚፈለገው አይኮበሌ እንዳለችው እሷ አይኮበሌ እያለ እየተከተለ ነው ማለት ነው የሚገኘው። አይኮበሌ ክፉ አመል በቃ ክፉ አመል ነው ብላለች እሷ። ባሏን የምታውቀው እሷ ናት፣ ምክንያቱም ሚስት እናት ወልዳ ታሳድጋለች አይደለ? ልክ እንደ እናት ሚስት ደግሞ የባሏን ባህሪ በደንብ ታውቃለች። እናት የልጇን ባህሪ እንደምታውቀው ሁሉ ሚስትም የባሏን ባህሪ በደንብ ታውቃለች። ገባችሁ? ስለዚህ ንግስት ሱመያም የባሏን ባህርይ የምታውቀው እሷ ናት። አይኮበል ያለችው ለዚያ ነው ማለት ነው። ተገባበን። ስለዚህ ውዶች ዬ ወዳችኋለው። ላይክ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሕዝቦቿ ሁሉ ይሆን እያልኩ እለያችኋለሁ። በሌላ ቪዲዮ እስከምንገናኝ ወዳችኋለው። ባይ ባይ። ተማማርም ምግብን ስራ፣ እውቀት እንሸምቱ ተራ በተራ የማዋይሻ ናት። ሁሉም ቤተሰብ ላይክ እና ሼር አድርጋችሁ